የተከበረ ቦታ ብዙ ታሪክ ያለው ብሔራዊ ቤተ መንግስታችን ነው። ይህ እንግዲህ የቤተ መንግስቱ ዋና መግቢያ በር ነው። ይህ ክፍል አሁን ላይ ሲኒማ ሆልነቱን ትቶ ሙዚየም ነው የሆነው። እነዚህም የኢትዮጵያ መሪዎች የተሸልሟቸው ሜዳሊያ እና ኒሻኖች ናቸው። እዚህ ጎራዴ ላይ ሰልፍ የጀግና ድል የእግዚአብሔር የሚል በትልቁ የታተመ ጽሑፍ አለው ሰልፍ የጀግና ድል እግዚአብሔር። እቺ አሁን እዚ ጋ የምታያት ባንዲራ ጨረቃ ደርሳ የመጣች የኢትዮጵያ ባንዲራ ናት። ይህን የጠጅ ማብረጃ ለየት የሚያደርገው ህትመቱ ከወርቅ የምታተመው መሆኑ ነው። እነዚህም የወርቅ ፍሬም፣ የብር ፍሬም፣ በወርቅ የተሰራ ምስል የምናገኘው የተለያዩ ታሪካዊ የሆኑ እንኳን በግለሰብ ይቅርና በሀገራት ደረጃ ጥቂት ሀገራት ያሏቸው መኪናዎች እዚህ ይገኛሉ። እነዚህ የባቡር ፉርጎዎች ንጉሰ ነገስት ቀዳማዊ ኃይለሥላሴ ከአዲስ አበባ ወደ ድሬዳዋ ሲሄዱ የሚጠቀሙባቸው የባቡር ፉርጎዎች ናቸው ማለት ነው።